ን በያላችሁበት ይድረሳችሁ ሳምንታዊ የማረሚያ ቴሌቪዥን ፕሮግራማችን ተጀምሯል በፕሮግራማችን የተለያዩ መሰናዶዎችን ወደ እናንተ እናደርሳለን በቀዳሚነት ወደ እናንተ የምናደርሰው ሳምንታዊ የማረሚያ መረጃዎችን ይሆናል መረጃዎችን ተከታትለን ተመልሰን እንገናኛለን ሰላም ጤና ይስጥልኝ ተመልካቾቻችን እንደተሰነበታችሁ የሳምንቱን የማረሚያ መረጃዎች እየቀረበ ያለው ከመረጃዎቹ ጋር ሳጅን አባው መሀመድ ነኝ አብራችሁኝ ቆዩ ሰባተኛው የአፍሪካ ማረሚያ ቤት ኮሚሽነሮች ኮንፈረንስ በሞሮኮ ራባት ተካሄደ። በኮንፈረንሱ ላይ የፌዴራል ማረሚያ ቤት ኮሚሽንን ጨምሮ የሶማሌ ብሔራዊ ክልል መንግስት ማረሚያ ቤት ኮሚሽንና የትግራይ ጊዜያዊ አስተዳደር ማረሚያ ቤት ኮሚሽን ተገኝተዋል። በኮንፈረንሱ ላይ የተሳተፈውን የኢትዮጵያ ማረሚያ ቤት ኮሚሽን ሉካም ቡድን የመሩት ክቡር ኮሚሽነር ጄኔራል ዮኑስ ሙሉ ባስተላለፉት መልእክት ኮንፈረንሱ አድቫንሲንግ ቴክኖሎጂ ኢን ዘ ማናጅመንት ኦፍ ፕሪዝን ኢን አፍሪካ በሚል መሪ ቃል መካሄዱንና ማረሚያ ቤቶች ለጀመሩት የትራንስፎርሜሽን እቅድ አፈጻጸም ከፍተኛ ልምድና ተሞክሮ የተገኘበት መሆኑን አንስተዋል። በኮንፈረንሱ ላይም የተለያዩ የአፍሪካ ሀገራት የመጡ የስራ ኃላፊዎች የየሀገራቸው ልምድ አቅርበው ውይይት የተደረገ ሲሆን የዚምባብዌ ማረሚያ ቤት ኮሚሽን በማረሚያ ቤቶች ውስጥ ያለውን የቴክኖሎጂ ፈጠራ በማሳደግ የግብርና ስራው ቀጣይነት ኖሮት በምግብ ራስን መቻል ላይ ትኩረት አድርጎ የሰራው ስራ በተሞክርነት ቀርቧል። ኮንፈረንሱ ከግንቦት አራት እስከ ግንቦት ዘጠኝ ቀን 2017 ዓ ም ድረስ መካሄዱ የሚታወስ ነው። የፌዴራል ማረሚያ ቤት ኮሚሽን ለማረምና ማነጽ ባለሙያዎች ሙያዊ ስልጠና ሰጠ። ስልጠናው የተሰጠው በሁሉም ማዕከል ለሚገኙ ከህግ ታራሚዎች ጋር ቀጥተኛ ግንኙነት ላላቸው ባለሙያዎች ሲሆን በስልጠናው ተገኝተው መልእክት ያስተላለፉት በፌዴራል ማረሚያ ቤት ኮሚሽን የማረምና ማነጽ ተሀድሶ ልማት ዘርፍ ምክትል ኮሚሽነር ጀኔራል ሉባባ ጀማል፣ ስልጠናው ሰልጣኞች በስራቸው የህግ ታራሚዎችና የቀጠሮ እስረኞችን ባህሪ በመረዳት በሚኖራቸው ቆይታ ምን አይነት ባህሪ መላበስ እንደሚገባቸውና ውጤታማ ርምት ስራን እንዲሰሩ አጋዥ እንደሚሆናቸው አንስተዋል። ስልጠናውን ሲሰጡ ያገኘናቸው የሁለንተናዊ እድገት አሰልጣኝ ዶክተር እዮማሞ በበኩላቸው የህግ ታራሚዎችን አርሞና ንጾ ወደ ህብረተሰቡ ለመቀላቀል የራስን ስብዕና በማስተካከልን ብሎም የራስን በተለያዩ አዎንታዊ ስብዕናዎች መገንባት ወሳኝ መሆኑን ያነሱ ሲሆን የህግ ታራሚዎችንና የእስረኞችን ባህሪ መረዳት፣ የወጣት ጥፋተኞችን ውጤታማ የርምት ስርዓት መተግበርና ከሱስና ሱሰኝነት መላቀቅ የሚሉት ርዕሶች በስልጠናው ትኩረት የተደረገባቸው ጉዳዮች መሆናቸውን አመላክተዋል። ለአሽከርካሪዎች ለተሽከርካሪ ጥገናና ስምሪት ባለሙያዎች ሙያዊ ስልጠና ተሰጠ። ለፌዴራል ማረሚያ ቤት ኮሚሽን ለአሽከርካሪዎች የተሽከርካሪ ጥገናና ስምሪት አመራሮችና ባለሙያዎች በኤሌክትሪክ ተሽከርካሪዎች ላይ ትኩረት ያደረገ ስልጠና ተሰጥቷል። በስልጠናው ማጠቃለያ ላይ የፌዴራል ማረሚያ ቤት ኮሚሽን የፋይናንስና ሰው ሀብት ለማዘርፍ ምክትል ኮሚሽነር ጀኔራል ደስታ አስመላሽ እንደተናገሩት ሰልጣኞች በስልጠናው ካገኙት ቴክኒካል እውቀትና ክህሎት በተጨማሪ የአስተሳሰብ አድማስን ለማስፋት ጥረት ማድረግ እንደሚጠበቅባቸው አንስተዋል። በፌዴራል ማረሚያ ቤት ኮሚሽን የተሽከርካሪ ጥገናና ትራንስፖርት ዳይሬክቶሮት ዳይሬክተር ኮማንደር ገለጡላቀው በበኩላቸው ስልጠናው በስፋት ወደ ሀገራችን እየገቡ በሚገኙ የኤሌክትሪክ ተሽከርካሪዎች ላይ ትኩረት ማድረጉ ባለሙያዎች ስለ ዘመናዊ ቴክኖሎጂ ያላቸውን ግንዛቤ ያሰፋል ብለዋል። የስልጠናው ተሳታፊዎች በበኩላቸው ሰልጥነው ወደ ተቋማቸው ሲገቡ ውጤታማ በሆነ መልኩ የሰለጠኑትን ተግባራዊ እንዲያደርጉና ብልሽቶች በቀላሉ እንዲጠግኑ ብሎም ከተቋሙ ስትራቴጂክ እቅድ በመነሳት ወጪ ቆጣቢ በሆነ መልኩ ስራቸውን ለማከናወን አጋዥ እንደሆናቸው አንስተዋል። ተመልካቾቻችን የሳምንቱ የማረሚያ መረጃዎች እስካሁኑን ይመስሉ ነበረ። ቀሪ ዝግጅቶቻችን ይቀጥላሉ። መልካም ጊዜ ይሁንላችሁ። መረጃዎችን ተከታትለን ተመልሰን ተገናኝተናል። በቀጣይ ወደ እናንተ የምናደርሰው ፕሮግራማችን በሀገራችን ብቸኛ የሆነው ማረሚያ ፖሊስ ማሰልጠኛ ተቋማችን በባለፈው ሳምንት ሰላሳ ሰባተኛ ዙር የምልምል ኮንስታብሎችን አስመርቆ ነበር። እሱን የዳሰሰበት ፕሮግራም ተከታትለን ተመልሰን እንገናኛለን። ተቋማችን ዋነኛ ዓላማ በፍርድ ቤት ውሳኔ ወደ ማረፊያና ማረሚያ ቤቶች የሚመጡ የቀጠሮ እስረኞችና የሕግ ታራሚዎችን በመቀበል በሚቆዩበት ጊዜ የወንጀል ባህሪ ተላቀው አምራችና ሕግ አግባሪ ዜጋ ሆነው ወደ ህብረተሰቡ እንዲቀላቀሉ ማድረግ ነው። ይህን ዓላማ ማሳካት የሚቻለው የማረሚያ ፖሊስ አባሎች ጥራት ያለው ስልጠና አግኝተው ወታደራዊ ክህሎት በመላበስ በሙያው የሚፈለገውን ዲስፕሊንና የአገልጋይነት ስሜት መጎናጸፍ ሲችሉ ነው። ተቋማት የተሰጣቸውን ተልዕኮ በብቃት ይወጡ ዘንድ በዘርፉ የሰለጠኑ ብቁ ባለሙያዎች ቁልፍ መሰረት ናቸው። ብቃት ያላቸው ሰራተኞችን ለማፍራት ደግሞ ከፍተኛ የትምህርት ተቋማትና የማሰልጠኛ ማዕከላት ሚና የጎላ ነው። በፌዴራል ማረሚያ ቤት ኮሚሽን የማረሚያ ፖሊስ ማሰልጠኛ ተቋም የማረሚያ ፖሊስ ሰራተኞችንና አመራሮችን በማሰልጠን የአገሪቱ ብቸኛ ተቋም ነው። አንድ የማረሚያ ቤት ኮሚሽን ተልእኮ በብቃት መወጣት ካስፈለገ ብቃት ያላቸው አመራሮችና የማረማነጽ ባለሙያዎችን ማፍራት ያስፈልጋል። ብቃት ያላቸው አመራሮችና የማረማነጽ ባለሙያዎችን ለማፍራት ደግሞ ብቃት ያለው የአቅም መገንቢያ ማዕከል ወይም ደግሞ ከፍተኛ የትምህርት ተቋም ስለሚያስፈልግ ይህኛውን ከፍተኛ የትምህርት ተቋም በቅር ተይዞ ማለት ነው ወደ ኮሌጅ ለማሳደግ ከ አስራ ሶስት መጨረሻና 2014 መጀመሪያ ዓመተ ምህረት ጀምሮ እንቅስቃሴ ተጀምሯል። አስፈላጊ የተባለ እቅድ ተዘጋጅቶ ለመንግስት ቀርቦ በጀት ተመድቦ የፈርስት ፌዝ የመጀመሪያ ግንባታው እየተጠናቀቀ ነው የሚገኘው። ማረሚያ ቤቱ የራሱ የሆነ ተልዕኮ ይኖረዋል። ከሌላ ሚሊቴሪ ለየት የሚያደርገው ነገር አለ። አንዳንድ በወንጀል ፍርድ ወደ ማረሚያ ቤት ይመጣሉ። እነሱን በማረምና በማነጽ ቀጣይ ከኛ ጋር ተቀላቅለው ትክክለኛ ስብዕና ባለው መልኩ መማርና ማስጠት ያለባቸውን ነገር ሰጥተን ወደኛ ወደ ማህበረሰቡ በመቀላቀል ወንጀል በሚለው ደግሞ ንጹሕ ዜጋ ሆነው እንዲቀጥሉ የማረምና የማነጽ ስራዎች እንዲሰሩ በክላስ ትምህርትም በመስክም በተለያዩ ስልጠናዎች ላይ ማረምና ማነጽ ዘርፋችን እንሰጣለን ነው። ማሰልጠኛ ማዕከሉ የማረሚያ ፖሊስ አባላትን ባለፉት 48 ዓመታት በማሰልጠን የካበተ ልምድ ያለው ሲሆን ባሳለፍነው ሳምንትም ለ37ተኛ ጊዜ ከሁሉም የሀገራችን ክፍሎች ከሚገኙ የማረሚያ ማዕከላት የተወጣጡ ምልምል ኮንስታብሎችን አስመርቋል። የተለያዩ ስልጠናዎችን በጣም ወስደናል። በአካል ብቃትም በእስትንፋስም ሩጫም የሶስት ኪሎሜትር ሩጫ ማለት ነው። በጠዋትም የማንቀሳትም በትምህርት በጣም በሚገባ ውስደናል። ከገባ ኋላ ያለው የወታደራዊ ስልጠና አሰጣጥ አሪፍ ነው። ያው ከባድ ቢሆንም ብዙ ቻለንጆች አሉ። ከመሰረታዊ አቋቋም፣ ወታደራዊ መሰረታዊ አቋቋም የሚባሉ አሉ። ከነሱ ጀምሮ ሰልፍ አለ፣ እነ ቶክስ ጉዞዎች አሉ፣ የሌሊት የቀን ጉዞ አለ። ያንን ተቋቁመን ያው ለዚህ ደረጃ በቅተናል እና በክላስ ትምህርትም ደግሞ ጥሩ ጊዜ አሳልፈናል። ከመጀመሪያ ስጀምር ጭንቀት ማስወገድ አለ፣ ህገ መንግስት፣ የወንጀል ህግ፣ የወንጀል ስነ ስርዓት ህግ፣ ታራሚ አያያዝና ጥበቃና ደህንነት፣ ይህንን ያው በአጭሩ ለመግለጽ ይህንን ተምረናል። አጠቃላይ አሪፍ ነው። ያው ለስድስት ወራት ነው ስንካተል ቆየ ነው በተለያዩ በክላስ ትምህርቶችም በመስክ ስልጠናዎችም ስንወስድ ቆይተናል። እነዛን ሁሉም ደግሞ በተቻለን አቅም በብቃት ተወጥነዋል ብዬ አስባለሁ። ሰላሳ ሰባተኛ ዙር ነው ዘንድሮ የምናስመረቃቸው ሰልጣኞች። ያስመረቅናቸው ሰዎች ደግሞ ብዛት 127 ናቸው። የወሰዳቸው ስልጠናዎች እንግዲህ የኛ ተልእኮ ማረማነት እና ያው መልሶ መቀላቀል ነው። ሶ ከማረማነት ጋር አብረው ሊሄዱ የሚችሉ የመጀመሪያው የማረጋጋት እንደገቡ የሚያረጋጋ ትምህርት አለ። ከዛ በኋላ ህገ መንግስት አለ፣ ሰብአዊ መብት አለ፣ ማረማነት ራሱ አለ፣ ጥበቃና ደህንነት አለ። እነዚህ ካታጉራይስ ተደርገው ስልጠናው ስልጠና ባለፉት ጥቂት ወራት አልሰጠንም ነበረ። አሁን ይሄኛው ምልምል ሰልጣኝ ተመርቆ ሲወጣ ግን በስራ ላይ ያለውን የሰው ኃይል እጥረት በማቃለል ከፍተኛ አስተዋጽኦ ይኖራቸዋል። ስልጠናውን በደንብ ወስደው በሚገባ ሰልጥነው እየተመረቁ ያሉ ምልምል ኮንስታብሎች ናቸውና ስራ ላይ ሲሰማሩ ስራ ላይ ያለውን የሰው ኃይል በማጠናከር በማረማ ስራ ላይ ከፍተኛ አስተዋጽኦ ያደርጋሉ። እንደዚሁም በጥበቃና ደህንነት ስራ ላይ ከፍተኛ አስተዋጽኦ ይኖራቸዋል። የፌዴራል ማረሚያ ቤት ኮሚሽን በተሻለ የተራሚዎች አያያዝ ከአፍሪካ ቀዳሚ ለመሆን የሚያደርገውን ጉዞ እውን የሚያደርጉ የሰለጠኑ ባለሙያዎችን የማፍራት አንድ አካል የሆኑ እነዚህ ምሩቅ ሰልጣኞች በስድስት ወራት የስልጠና ወቅት ወታደራዊና የአእምሮ ብስለት ላይ ትኩረት የሚያደርጉ ስልጠናዎችን መውሰዳቸውን ሰልጣኞቹ ይናገራሉ። የተቋሙ መምህራንም በጣም ስፔሻል የሆኑ እስከ ሰንዳፋ ተምረው እስከ ሁለት ሶስት ዲግሪ ያላቸው መምህራን ናቸው። በክላስ ትምህርት የሚያስተምሩን በመስክ ስራ ደግሞ በመስክ ስራ ላይ ደግሞ አሪፍ ዲሲፕሊን ያላቸው መምህራን ወይንም ኮች ብለን የምንጠራቸው ጥሩ ናቸው። በጸባይም እኛን አርመው ፊት እኛን ታርመን ታንጸን ቀጣይ ታራሚን አራሚና አናጺ ምንሆነው። ስለዚህ እኛ ላይ ነው ቅድሚያ የሚሰራው እኛ ፊት ከሲቪል ማህበረሰብ ስንመጣ የነበረንን ባህሪ ዚ ጥለም አሁን አዲስ ፖሊስ የሆነ አቋም ያለው ወታደር እንዲወጣ ታርሞ ታንጾ፣ ህግን አክባሪ ለህገ መንግስት ታዛዥ የሆነ ወታደር እንዲሆን ተሰርቶብናል ብያስባል ብቁ ናቸው ብዬ አስባለሁ። ክላስ መምህራንም የመስክ መምህራንም አጠቃላይ ግቢ ውስጥ ያሉ መምህራን በተሰጣቸው ዘርፍ በጣም ብቁ ነው ሲያሰለጥኑ ነበር የቆዩት። በዚህ አጋጣሚ እነሱንም ማመስገን ፈልጋለ። እኛ ከማሰልጠኛ ከመሆኑ አንጻር የማረም ማነጽ ስራውን ለመስራት ብቁ የሆኑ መምህራን አሎች፣ ብቁ የሆኑ አሰልጣኞች አሉ። የመስክ ስልጠናም የክላስ ስልጠናም የክፍል ስልጠናም ብቁ የሆኑ መምህራኖችና አሰልጣኞች አሉ። ስለዚህ ያለውን ነገር ማሰልጠኛ ተቋሙ ላይ ይሄኛው ምልምል ብቻ ሳይሆን የሶስተኛ ምልምል ላይ ሳይሆን አስራ ሁለተኛ ዙር ደርሰናል እጩ መኮንኖች የማዕረግ ለመጀመሪያ ደረጃ አመራር የነበሩ ወደ መካከለኛ አመራር ላይ የሚዘዋወሩ የሚሸጋገሩ የተለያዩ ስልጠናዎችን እየሰጠ ይገኛል። ስለዚህ ማሰልጠኛ ተቋሙ እንደ ሀገር ደረጃ ላይ ትልቅ ትኩረት ተሰጥቶት እየተሰራበት ያለውና ብቁ መምህራንና አሰልጣኝ አለ ያለን ማለት ነው። እንደ ማንዴላ ዝቅተኛ የታራሚዎች አያያዝ ማዕቀፍን የመሰሉ ኢትዮጵያ የፈረመቻቸው ዓለም አቀፍ ሕጎችን ለማስፈጸም የሚረዳ የሰው ኃይል የማብቃት አንድ አካል የሆነው የምልምል ኮንስታብሎች ስልጠና ሰልጣኞቹ በሁሉም የሀገሪቱ ክፍል ባሉ ማረሚያ ቤቶች ውስጥ ለስራ ሲሰማሩ የማረም ማነጽ ስራን በጥራት ለመስራት ያላቸው አስተዋጽኦ የጎላ ነው። አባላት የታራሚን ምንም አይነት መብት እንዳይጥስ አድርገን ከማሰልጠኛም ሲወጣ አንዱ ቅድም እንደነገርኩሽ ሰብአዊ መብት ነው የምንሰጠው ትምህርትና የተለያዩ ሩሎች አሉ። ማንዴላ ሩል አለ። እነዚህ እነዚህን ግምት ውስጥ ባካተተ ህገ መንግስቱ ላይ ያሉ አንቀጽ አለ። እነዚህ የታራሚ መብትን በተመለከተና እነዛን በደንብ በሰዓት በተገደበ መልክ እንሰጣለን። ስለዚህ ጥሩ የማስገንዘብ ስራ እየሰራን የሚወጣው ሰው ከዚህ በእጁ ያለውን ሰው መምታት፣ ማሰቃየት፣ መግረፍ እንደሌለበት ሁሉ ነገር በህግና በመመሪያ መመራት እንዳለበት በደንብ እያስገነዘብን ነው የምናወጣው። ከዚህ ፊት የነበረው የታራሚያ የያዝ ሰብአዊ መፍት ምናልባት በፊቱ ካለው አንጻራዊ ሁኔታ የትምህርት ጋፖች ሊኖሩ ይችላሉ። አሁን ግን እኛ በሰፊው ስላገኘን፣ ያው ማንም ሰው በማወቅም ሆነ ባለማወቅ ወንጀል ሰርቶ ወደ ማረሚያ ቤት ሊመጣ ይችላል። ስለዚህ ያንን ዜጋ እንደ ሀገራዊ ህዝብ ወይንም ኢትዮጵያዊ እንደመሆኑ መጠን ያንን ሰው ተቀብለን ትሬት አድርገ ነው ማንም ሰው ወንጀል ውስጥ በሳያስብም እንደሚገባ ነግረ ነው አውቆም ከገባ ደግሞ ያንን ነገር ለሌላ ጊዜ እንዳይፈጽም ወይም እንዳይደግም አስተምረ ነው ለማውጣት ወይም ብቁ ዜጋ አምራች ዜጋ ለማድረግ ዝግጁ ሆነናል። ፖሊስ ብቻ ሳይሆን ሁሉም ወታደር ቤት ሲገባ ስነ ምግባር ወሳኝ ነገር ነው። ያው አሁን ከዚህም ወተን ደን ከማህበረሰቡ ወይም ከታራሚው ጋር ስንቀላቀል ብዙ አይነት ባህሪዎችን የሚያሳዩ ታራሚዎች አሉ። እነዛን እንዴት ተቋቁመን እነዛን ሰዎች እንዴት ማስተዳደር እንዳለብን በክላስም ስነምግባር አለ። ስነምግባር ትምህርት ወስደናል። ከዛ ጋር ተያይዞ በደንብ እንወጣለን ብዬ አስባለሁ ዘ ማረሚያ ቤቶች አውቆም ይሁን ባለማወቅ በወንጀል ላይ የተሳተፉ ዜጎችን መልሶ መልካም ዜጋ እንዲሆኑ የማረም ስራ የሚሰራበት ተቋም እንደመሆኑ የማረም ማነጽ ስራ የሚሰሩ የማረሚያ ፖሊስ አባላት በስነ ምግባር የታነጹና የታራምን መብትና ግዴታን ለይተው የሚያውቁ እንዲሁም የሚያስፈጽሙ መሆን ይጠበቅባቸዋል። የማረሚያ ፖሊስ ማሰልጠኛ ተቋምም እነዚህን ትኩረት የሚሹ ጉዳዮች ላይ ያተኮረ ስልጠና ሲሰጥ መቆየቱን ይገልጻል። ሲቪል ሲመጣ በባህሪ ቁጡ ያው ሰው ሲነካኝ ትንሽ ነገር ሰው ሲነካኝ አልወድም። ነገር ግን እዚህ መጥቼ ስልጠናዎችን እየወሰድኩ ባለሁበት ጊዜ በጣም ብዙ ትምህርቶችን ከሁሉም በላይ ደግሞ ትዕግስት ምን አክል ዋጋ እንዳላት ያው እዚህ ግቢ ማሰልጠኛ ገብተን ስንሰለጥና አይተናል። ነገም ታራሚ የተለያዩ ታራሚዎች ያጋጥሙናል። የሚሳደቡን ሊማቱን የሚጋበዙ ሁሉ ሊገኙ ይችላሉ። እነዛን እንዴት በትዕግስት አልፈን አስተምረናቸው አምራች ዜጋ ማድረግ እንዳለብን በደም ሰምር ያለው ማለት ነው። ከበፊቱ ከሲቪል አለሙ ሌት የሚያደርገው ነገር እነሱ ስፖርት ያው አንዳንድ ስፖርቶች ይሰራሉ፣ ግን እንደ ማሰልጠኛችን ደግሞ የሚሰጡ ስፖርቶች አሉ። እነሱ በአካላዊ በፊዚካልም ይሁን በተለያዩ ቁመናቸው ላይ ጥሩ ለውጦችና በፊት ከነበረው አሁን ላይ ጥሩ አቋም ያላቸው ጥሩ የሆነ አቋም ይዘዋል ማለት ነው። ሌላ ከሌላው በምን አይነት መልኩ የሚለው እንግዲህ ስብእናን በተመለከተ ከዲሲፕሊን አንስቶ ማረም ማነጽ፣ ሰውን እንዴት ማረም ማነጽን እንዳለባቸው መጀመሪያ እነሱ ታንጸው ሰውን እንዴት ያንጻሉ የሚለውን ነገር እሱንም በደንብ በተገቢው አስጨብጠናል ማለት ነው። አንድ ታራሚ ወደ ፍርድ ቤት ሲሄድ ወይም ወደ ተለያዩ ነገሮች ሲሄድ እንዴት መፈተሽ እንዳለብን ሰብአዊ ክብሩ በጠበቀ መልኩ፣ ስለዚህ እነዚህ ስልጠናዎችን ሰጥተን ፖሊሳዊ ስነ ምግባር ስልጠና ተሰጥቷቸዋል። ትምህርት ላይ ፖሊሳዊ ስነ ምግባር ምክንያቱ አሰልጣኞቻችን መምህራኖቻችን በስነ ምግባር የታነጹም ስለሆኑ የእነሱን እያያዙ ሰላምታ መስጠት እንዳለበት ማንኛውም ነገር ቻለንጅ ቢገጥመው እንዴት አድርጎ ማለፍ እንዳለበትም አጠቃላይ ስልጠናዎች ተሰጥቷቸዋል ማለት ነው። ከአመጋገብ ጭምር ስነ ምግባርን በተመለከተ የስነ ምግባር ትምህርት፣ እንደዚሁም ደግሞ የማረም ማነጽ አጠቃላይ መርሆችና ወደ ስራ ሲወጡ ስለሚጠብቃቸው ተልእኮ በተመለከተ በቂ የሆነ ትምህርትና ስልጠና አግኝተዋል። በዚህ ቆይታቸው ስነምግባርን በተመለከተ ደግሞ በተለየ ሁኔታ እንዲሰለጥኑ ተደርጓል ከራሳችን አሰልጣኞችም ከሌሎችም ከጸረ ሙስናና ጸረ ስነ ምግባርና ጸረ ሙስና ኮሚሽን ጋር በመተባበር ይህን በአግባቡ የሚያስተምሩ አስተማሪዎችን መጥተው እንደገና ደግሞ የአእምሮ ውቅር ስልጠና የማይንድሴት ስልጠና ሁሉ እንዲወስዱ ተደርጓል። ሀገራቸውን እንዲወዱ የሚያስችላቸው ወይም ደግሞ የሀገራቸውን ፍቅር እንዲኖራቸው የሚያስችላቸው አጠቃላይ ስልጠና እንዲወስዱ ተደርጓል። ስለዚህ ስነ ምግባር አልፎ አልፎ የሚከሰቱ አንዳንድ የስነ ምግባር ችግሮች አሉ። በነዚህ በሚከሰቱ የስነምግባር መግባር ችግሮች ላይ ኮሚሽኑ በፍጹም ምህረት አያደርግም፣ ያለመደራደር እርምጃ በመውሰድ ለማስተካከል ነው የሚሰራው። እነዚህ አዲስ ተመራቂዎች ደግሞ ያው ወደ ስራ ሲገቡ ይሄኛው የስነምግባር ጉዳይ ትልቁ መስፈርታቸው እንደሆነ በስልጠና ጊዜ እንዲያውቁት፣ እንዲገነዘቡት ተደርጓል ማለት ነው። ፕሮግራሙን ተከታትለን ተመልሰን ተገናኝተናል። ቀጣዩ ፕሮግራማችን ግለ ታሪክ ነው። በሴቶች ማረሚያና ማረፊያ ማዕከል የምትገኝ ሴት የህግ ታራሚ ግለ ታሪኳን የማረሚያ ቤት ቆይታዋን አካፍላናለች። እሱን ተከታትለን ተመልሰን እንገናኛለን። እናት በብዙ መስዋዕትነት አሳድጋለች። ነገን ለራሷም ለቤተሰቧም የተሻለ የማድረግ ተስፋም ተጥሎባት ነበር፣ ግን ያ አልሆነም። ሰው ውሎውን ይመስላልና ከክፉ ገጠመች እድ ላይ ታላምረው እባላለሁ የህግ ታራሚ ነኝ አዲስ አበባ ነው የተወለድኩት ሰፈሬ ቀጨን ይባላል ለአስራ ሁለት ዓመት ያህል እናትና አባቴ አብረውን ያሳደጉኝ ከእኔ ታናናሽ ሁለት ወንድሞች አሉኝ እና ከ12 ዓመት በኋላ አባቴ ሙቷል እና እናቴ ናት ያሳደገችኝ እስከዚህ እድሜ ድረስ እስከ ዘጠኝ ተምሬ ያለሁ በመሀል ላይ አጉል እድሜ ላይ ትምህርቴን አቋርጫዋለሁ ትምህርት ቤት ያቋረጥኩት ዱርዬ ሆንኩ ከማይሆኑ ሰዎች ጋር ገጠምኩ። ይሄ ነው ማልልሽ ታሪክ ውስጥ ገባው። እማይሆን ላይፍ ውስጥ ነበረ የነበርኩት በሰዓቱ ትምህርቴን ላቋርጥበት የቻልኩበት ምክንያት ያ ነው። ቤተሰብ ለመርዳት አይደለም እዚህ ወንጀል ውስጥ የገባሁት። እናቴ ማጣቅም ነበረ እዚህ ወንጀል ውስጥ መሰማራቴ እሞጣው ለልዘ ጤሳን ነበረ በዛ ሳት ስወጣ ለእናቴ ሌላ ስራ እንደምሰራ ነው የምነግራት። እናት ናትና መቼም ትረዳለች። ልጄ እዚህ ወንጀል ውስጥ ትገባለች ብላ አታስብም። ቢያንስ ለስድስት ወር ለሰባት ወር ያህል እናቴን ሸውጃታለሁ። ሌሊት ነው የምወጣው የምገባው ሁለት ሰዓት ሶስት ሰዓት ነው ጠዋት ላይ። ሌሊት ወጥቼ በአጋጣሚ ክስተት እናቴ ከመኪና ጠባቂዎች ይህን እንደምሰራ ሰማች። ከዛ እናት ናት መቼም፣ አዘነች። እኔ ለመመለስ ብዙ ነገር አደረገች። እኔ በዛ ሰዓት ላይ ገንዘቡ ስለሚያጓጓኝ ገንዘቡ ጠቅሞ ስለታየኝ ወንጀሉ ልቶ አልችልኩም የእናቴን ምክር መስማቴን ተው። ወንጀል ማህበራዊ ክስተት ነው፣ ግን ደግሞ የህግ የበላይነት ከሁሉ በላይ ነው። ማንም በሰራ ወንጀል ህግ ፊት መቆሙ ግድ ነው እና ህግ ፊት ቀረበች 2015 ስምንተኛው ወር ላይ በአጋጣሚ ለሊት ዘጠኝ ሰዓት ነበር፣ ወጥቶት ከዛ በዛ ወጥቶ በሳት ነበር የቀሩት ለሶስት ቀን ያህል ቤተሰብ አቅም ነበር እንደታሰርኩ ያስጠላ ነበር የነበረው ሁኔታ ምናምን። በሶስተኛ ቀኑ በአጋጣሚ ፍርድ ቤት ስቀርብ ነው ሰዋይቶኝ ለእናቴ ተነገራት። እናቴ እንደነገርኩሽ ስምንት አመት ዘጠኝ አመት ያህል ብቻ ነው ያሳደገች የማይሆኑና የማይሰራ ሰርታ ነው እናት ያሳደገች። ወንጀል ፈጻሚው የወንጀሉን የጉዳት ጥግ ላይረዳው ይችላል። ሆኖም ሁሌም ከወንጀለኞች ጀርባ ልቡ የቆሰለ አካሉ እየጎደለ እስከ ወዲያኛውም ከዚህች ዓለም የተሰናበተ ተጎጂ ይኖራል። ሆኖም የሕግ የበላይነት ሲረጋገጥ ሁሉም በሰራው ወንጀል ተጠያቂ ይሆናል። እዛው ጣቢያ ሁኜ ሌላ ክስ መጣብኝ። ሌላ ክስ መጣብኝና በዛም ክስ በዚህም ክስ እቀርባለሁ። እየቀረብኩ እየቀረብኩ ማረሚያ ቤት መጣል። ሁለት ወር ጣቢያ ቆይቼ በአስረኛ ወር ማረሚያ ቤት ይመጣል። ማረሚያ ቤት ከመጣሁ በኋላ እየተከታተልኩ ነበር። መጀመሪያ አንደኛው ብይን ተሰጠኝ። ኮልፌ ቀራኒዮ ነበረ። አንደኛው አራት አመት ከአምስት ወር ብይን ተሰጠኝ። ከዛ ከጓደኞችም ተነጥዬ እኔ ወደ ቀጠሮ ክልል ወደ ፍርድኛ ክልል ወደርኩ። ከነሱ መድነጠሉ ለኔ ይከፋኛል። ከነሱ ተነጥሎ የእኔ ክስ ብቻ መሆኑም እሱም ያምሻል። መቼም እንደ ሰውኛ ከአባሪ ጋር መተሽ እዛ በቃ የማይሆን ነገር አደረግኩ ራሴ ላይ ምናምን ብዙ ነገር ሞከርኩ። በሰዓቱ ሰው ለሰው መድኃኒት ነው። እዚህ ግቢ ውስጥ እንደምታዩ አይደለም። እቺ እዚህ ያለ ሰው በጣም ጥሩ ሰው ነው። ከዛ ተፈርዶ ቢመጥቼ ያንኛው ደግሞ ብይን እየጠበቅኩ

ወንጀል በሁለት በኩል የተሳለ ሰይፍ ነው። ተጎጂው ብዙ ነው። ብዙ ተስፋ የተጣለባት ልጅን ማረሚያ ቤት ለአመታት እንድትቆይ የሚያደርግ ወንጀልን መፈጸሟን እንደ መስማት ለቤተሰብ ስብራት የለም። በወቅቱ ማዛሬ ስትመጣ ሰው እልል የሚባልለት ወልዶ ና ግብትሆን ይባላል። እናንተ ግን ታስራችሁ ልል ይባልላችሁ? በቃ እናቴ አሁን ድረስ ስመጣ እናቴ ንዴቷ ስላልወጣላት ወደ ስድብ እንጂ ወደ ምክር አስወገባ እንጃ ለአመት ቀጣኛለች። ቤተሰብ ሳመጣል ማረሚያ ቤት ማለት ነው። በቃ ከመበሳጨው ተብሳት ለአመት አልመጣችም። በቃላ ለፍተሽ አሳድገሽ እማይሆን ደረጃ ሰው ሲደርስ ታዝኛለሽ መቼም። በጣም እናቴ ተበሳጨች። እናቴን አሳዘም እናቴ ከኖሮች በግቢ በኔም ከተፈናቅለውታለች። እናቴን በማሳረፍበት ሰዓት እኔ ግን ወደ ወንጀል ተሰማራ ወንጀል ተሰማርቼ ለእናቴ አይደለም ገንዘቡም ሲገባ የነበረው ለራሴ የነበር ሰውሎ የነበረው እንደነገርኩሽ፣ ከልብስ ከመዝናናት ከመጠጥ አልፍ እንደማልኩሽ ስራ ዘር አለው ማህበራ ላይ ተደራጀ። አንድ አመቱ ይሆናል ወደ ስራ የገባሁበት አራት ዓመት ከአምስት ወር ተፈርዶብኝ ከመጣሁ በኋላ።

በዛ ሰዓት ላይ በተደራጀበት ሰዓት ላይ ጋባው ወደ ውስጥ ጥሩም ናቸው። እናቴን አጠዋት። ግን እዚህም ደግሞ ከእናት የእናት ሰው አለ፣ እናት የምትዩ ሰው አለ። እዚህ ቤት ውስጥ ባለሽበት ሰዓት እናት የምትዩ ሰው ነው ይችላል። በሰሩት ወንጀል መጸጸት ዳግም ወንጀልን ላለመስራት መጸየፍ ሰዋዊ ባህሪ ነው። ዋጋ የከፈለ ቤተሰብን፣ ተጎጂ ማህበረሰብንና መንግስትን በይፋ ይቅርታ መጠየቅ ደግሞ የመታረም ምሳሌ ነው። ትንሽም ነገር ቢሆን ወንጀል ነው። በሰዓቱ የሰው ገንዘብ መቼ፣ የአንድ ሰው ገንዘብ እንደ ራሴ አድርጌ መጠቀም ማለት ከባድ ነው። በሰው ገንዘብ ላይ ነው የተጫወትኩት። ብሶ በድያለሁ፣ አምናለሁ። በቁጥር አለ ህዝብ ነው የበደልኩት። እኔ ሰውንም ይቅርታ መጠየቅ ነው የምፈልገው። እናቴንም አሳዝኜ ሰውንም በድ እኔ ቅቦት እዚህ ውስጥ እኔ ለራሴ ደስታ ስል የሰውን ደስታ ነጥቄያለሁ። ዛሬ እኔ ያንን ብር እደሰትበታል። ያ ሰው ግን ኬት እንዳመጣው ስንት ተሰቃይቶ ነው የአንድ ነገር ለመግዛት እንደሚሞክር አውቃለሁ። ለምን እኔም ስላየሁት በሰዓቱ ግን በወንጀል ምክንያት ወጣት ወንጀል ባይሰራ ስርቆት ላይ ባይሰማራ ባይነኝ። ወንጀል አስከፊ እንደሆነ እኔ ማረሚያ ቤት በመግባቴ ብዙ ነገር አጥቻለሁ። እናቴን አጥቻለሁ። ያሰብኩትን አላማ ተሰናክሎብኛል። አላ አግብቼ በመውለጂ ሰዓት ማረሚያ ቤት ነው ያለሁት እና ከምንም በላይ ቤተሰብ ማጣት ይከፋል። ለአንድ አመት መቀጣት ማለት ከባድ ነው መቼም እናት እህት፣ ወንድም ሳታይ እና ወንጀል አስከፊ ነው። ከብዙ ነገር ያሰናክልሻል። ግለ ታሪኩን ተከታትለን ተመልሰን ተገናኝተናል። በቀጣይ ደግሞ በሴቶች ማረሚያና ማረፊያ ማዕከል የምትገኝ አንድ የህግ ታራሚ ሙዚቃ ተጫውታልናለች። እሱን ተከታትለን ተመልሰን እንገናኛለን።

ሳምንታዊ የማረሚያ ቴሌቪዥን ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በሌሎች ፕሮግራሞች እስከምንገናኝ ፕሮግራሙን በመምራት አብሬያቸው የቆየሁት ኮንስታብል ኢየሩሳሌም ሚሊዮን ነበርኩኝ። እስከ ሳምንት ቸርን ሰንብት።